ዶናልድ ትራምፕ እና የኤለን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቁሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙውን ጊዜ አልፈጀበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የስራ ውል ለስፔስ ኤክስ የድምስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በ24 ሰዓት ውስጥ አስር ነገሮችን እርስ በርሳቸው የተለዋወጡት መፈራረጅም የዓለማችን አይንና ጆሮ ስቦ የትልልቅ ሚዲያዎች የፊት ገጽን እያጨናነቀው ይገኛል። ኤለመስክ የትራምፕን መንግስት ታግሎ ማሸነፍ አይችል ይሆናል፣ ነገር ግን ትራምፕንም ሆነ ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕም ይህ የጠፋቸው አይመስልም። በአጭሩ የተቀጨው የትራምፕና የኤለመስክ ወዳጅነት የአሜሪካን ፖለቲካ ወዴት ይመራው ይሆን? በዚህ ሰዓት አለም አቀፍ ሚዲያዎች ከዚህ ሌላ ምንም ወሬ የላቸውም። ስለ እነሱ ከማውራታችን በፊት ግን ከጸባቸው ጋር ስለሚገናኝ አንድ ሰው እናንሳ። ይህ ሰው በወቅቱ ከግማሽ ቢሊዮን ዶላር በላይ የነበረው ኢንቨስተር ነበር። ጄፈሪ ኤፒስቲን ይባላል እና በ2019 የተለያዩ ሴቶችን በወሲብ ንግድ በማሰማራት ወንጀል ተከሰሰ። ይህ ሰው ሲከሰስ በአሜሪካ ምድር እጅግ የታወቁ ፖለቲከኞችና ታዋቂ ሰዎች ስም ይፋ ባልሆነው የክስ መዝገብ ላይ ሰፍሮ ነበር። ሁኖም ይህ ክስ በሂደት ላይ ያለ ጄፈሪ በታስረበት እስር ቤት ውስጥ ራሱን አጠፋ ተባለ። ሁኖም ብዙዎች ይህንን ነገር ይጠራጠራሉ። ምክንያቱም በዛን ዕለት ምሽት እሱ በታስረበት ክፍል አካባቢ ያሉ የእስር ቤቱ ካሜራዎች ተበላሽተው ነበር ተብሏል። ለምን ያነሱ ማናበላሻቸው? በየደቂቃው ይጎበኙት የነበሩት የወይን ቤቱ ጥበቃዎች የዛን ዕለት ምሽት እንዴት ችላ ሊሉት ቻሉ? በተጨማሪም በተደረገው ምርመራ አንገቱ አካባቢ የመስመር ምልክት ተገኝቷል። ይህ ደግሞ ራስን በማጥፋት ወቅት የሚከሰት ነገር አይደለም። ስለዚህ ጀፈሪ ከወሲብ ቅሌት ጋር በተያያዘ ስማቸው እንዳይነሳ የፈለጉ ወይም ስጋት ያደረባቸው ታላላቅ ሰዎች፣ ባለስልጣናት ሚስጥር እንዳይወጣ ሲሉ አስገድለውት ይሆናል ተብሎ የሚገመት ኮንስፓረንሲ ነገር አለን። ይህ በእንዲህ እንዳለ ታዲያ ከወራት በፊት ለአመታት ሳይገለጽ የቆየው የጀፈሪ ፋይል ሙሉ ለሙሉ ለሕዝብ ይፋ ይሆናል የሚል ነገር ከአሜሪካ አቃቢ ህግ ተሰምቶ ነበር። እችን ነገር ያዟትና ወደ ሰሞኑ ጸብ እንሄድ። ሰሞኑን በዶናልድ ትራምፕ ና በኤለን መስክ መካከል ያለው የቃላት ልውውጥ አድጎ ዛሬ አንዱ በሌላው ላይ ሚሳይል ሲተኩሱ አምሽተዋል እና ዛሬም እንደ ሰሞኑ አንዳንድ ነገር ሲናገር ሌላው ሲመደስ ቆየና ከሰዓታት በፊት ትራምፕ ፖሊሲያቸውን መተቸት የጀመረውን ኤለን መስክ በኃይለኛ ቀላሽ ሸንኮጥ ማድረጋቸውን ተከትሎ ከአንድ ሰዓት በኋላ ትራምፕ በሰነዘሩበት እጅ ኤለን መስክ አጸፋ ነው ያለውን የመልስ ምት በኤክስ አካውንቱ ላይ አሰፍራም። ኤለን መስክ በዚህ የመልስ ምት ከላይ በመግቢያችን ላይ ያነሳነው ሰው ጠቅሶ ይፋ ይደረጋል የተባለው የጀፈሪ ፋይል የወሲብ ቅሌት ሊስት ተደፋፍኖ ያቀራው የዶናልድ ትራምፕ ስም ስላለበት ነው የሚል አደገኛ ቦምብ በትራምፕ ላይ ጥሏል። የሁለቱን ግጭት ተከትሎ የቴስላ ሸር በ15 ፐርሰንት ቀንሷል። እና የሚገርመው ከወር እና ሶስት ወር በፊት ሲሄዱም አንድ ላይ ሲበሉም አንድ ላይ የተባላላቸው ሁለት ሰዎች እንዲህ መሆን መጀመራቸው በርካቶችን አስገርሟል። የሁለቱ የቃላት ጦርነት ቀጥሎ እሱ ዝም ብሎ አብዷል ሲል ትራምፕ ኤለን መስክ ደግሞ ትራምፕ ከስልጣን ይውረድ የሚል መልእክት አስተላልፏል። በህዝብ ከተሰጣቸው አነሳ ግምት፣ በተአምር ከሞት ከመለጡባቸው ሙከራዎች፣ የተፎካከራቸው የካማላ ሀሪስ የተረጋጉ የቅስቀሳ ዘመቻዎችና፣ ሌሎች በንጥልጥል ያሉ ገና ያለየላቸው የፍርድ ቤት ክሶች፣ የሚዲያዎች የስላ ትችትና በመሳሰሉ ከባባድ ተግዳሮቶች መሃል ሜክ አሜሪካ ግሬት አገን የሚል መሪ መፎክራቸውን ይዘው የተነሱት ፕሬዝዳንት ትራምፕ ዳግም አሸንፈው ነጩ ቤተ መንግስት ለመግባት የአንበሳውን ድርሻ እንደወሰደ ይነገራል። የዓለማችን የሀብት ቁንጮ የሆነው ኤለን መስክ ከዚህ ቀደም ራሱን ፖለቲካን በተመለከተ በዘብተኛ ነኝ ሲል የሚደመጠው ኤለን ባለፈው ሐምሌ ተመራጩ ፕሬዝዳንት ዶናልድ ትራምፕ በፔንስልቬኒያ ግዛት በትላል ከተማ የግድያ ሙከራ ከተደረገባቸው በኋላ ለሪፐብሊካኖቹ ያለውን ድጋፍ ይፋ በማድረግ ከምርጫው በፊት ባሉት ጥቂት ሳምንታት ወሳኝ በሚባሉ ግዛቶች መራጮች ትራምፕን እንዲመርጡ ሲቀሰቅስ ነበር። 119 ሚሊዮን ዶላር ለግሷል። ስሙን ገንዘቡንና ማህበራዊ ሚዲያውን ለተመራጩ ፕሬዚዳንት የሰዋው መስክ ትራምፕን እጃቸውን ይዞ ወደ ዋይት ሀውስ እንዲያስገባም እማኝ አያሻም። ፍሎሪዳ በሚገኘው ማል አላጎ በተሰኘ የትራምፕ ቅንጡ ሪዞርት የምርጫው ምሽት የትራምፕ ልጆችም አጎጤ ብለው ጠርተውታል። ታዲያ ትራምፕ ፕሬዚዳንት በመሆናቸው እንደሱ የተደሰተ ያለ አይመስልም። ዛሬ ምሽት የአሜሪካ ህዝብ ለዶናልድ ትራምፕ ግልጽ የሆነ መልእክትና የለውጥ ኃላፊነት ነው የሰጠው ሲል ኤክስ የክስ በተሰኘው ማህበራዊ ሚዲያው መድረኩ ላይ ጽፏል። ትራምፕ በበኩላቸው ማሸነፋቸውን ይፋ ባደረጉ ምሽት የኤለን መስክን ስም በማንሳት አወድሰውታል። ስፔስ ኤክስ የተባለውን የሮኬት ኩባንያው አለም ሲያደንቁ ላይ ተሰምተዋል። ተመራጩ ፕሬዚዳንት በሁለተኛው ዙር የመሪነት ዘመናቸው መስክን ወደ መንግስታቸው አምጥተው በመንግስት ውስጥ ያለውን ብክነት እንዲቆጣጠር የሌለ ሹመት በመስጠት አዛዥ አድርገውትም ነበር። የሁለቱ ፍቅር ግን ብዙም አልዘለቀም። ብዙም ሳይቆይ መችና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ሀያላን ግለሰቦች መንገዳቸው እየተለያየ እግራቸው እያልተጣጣመ መጣ። ይህንን የታዘቡ የነዚህ አያላን ጥምረት ንፋስ እየገባው ነው አሉ። ወተውንም በጥቅም ላይ የተመሰረተ ነበረና ሆድና ጀርባ ሆነው ከሳምንት በፊት ከተሰጠው ሹመት ራሱን ማግለሉን ያሳወቀው ቢሊየነሩ ከዚህ በኋላ ሐሙስ ከሰዓት ያልተለመዱ በርካታ የቃላት ጥቃቶችን ከሰነዘረ በኋላ ፍጥጫው በርትቷል። ረቡዕ ዕለት መጋጋል ጀምሮ ሐሙስ ከሰዓት በኋላ በፕሬዝዳንቱ ጽህፈት ቤት ሙሉ በሙሉ ፈነዳ። ዛሬ ደግሞ ለይቶለት የቃላት ጦርነት ውስጥ ገብተዋል። በአራ ሰዓት ውስጥ አስር ነገሮች እርስ በእርሳቸው የተለዋወጡት መፈራረጅም የዓለማችንን ዓይንና ጆሮ ስቦ የትልልቅ ሚዲያዎች የፊት ገጽን እያጨናነቀው ይገኛል። ትራምፕ የመንግስት ድጎማዎችን እናስወግዳለን በሚል ዛቻ መናገራቸውን ተከትሎ መስክ ደግሞ ትራምፕን በማታለል እና በአመራር ውድቀት ከሰዋል። መስክ የሶስተኛ ወገን ፖለቲካን በማሾፍና የትራምፕን ከስልጣን እንዲነሱ ጥሪን በመደገፍ ግጭቱ ተባብሷል። ይቅርታ ግን ከአሁን በኋላ ልቋቋመው አልቻልኩም። ይህ ግዙፍ አጸያፊ፣ በአሳማ የተሞላ የኮንግረሱ ወጪ ረቂቅ አጸያፊ ነው። ለመረጡት ሰዎች አሳፍራቸው። ስህተት እንደ ሰራ ታውቃለህ፣ ሲል በኤክስ ገጹ አስፍሯል። እነሆ ኤለንና እኔ ጥሩ ግንኙነት ነበረን፣ ከአሁን በኋላ ግን እንደምንሆን አላውቅም። ስለ እኔ በጣም ቆንጆ ነገሮችን ተናግሯል እና ስለ እኔ በግሌ መጥፎ ነገር አልተናገረም ግን ይህ እንደሚሆን እርግጠኛ ነኝ። ግን እኔ በኤለን በጣም ቅር ተሰኝቻለሁ፣ ኤለን ብዙ ረድቻለሁ ሲሉ ትራምፕ ምላሽ ሰጡ። ኤለን መስክ ውሸት፣ ይህ ረቂቅ ህግ አንድም ጊዜ እንኳን አልታየኝም እናም በሌሊት በፍጥነት የጸደቀ በመሆኑም ማንም የኮንግረስ አባል ሊያነበው አይችልም ሲል ትራምፕን በነገር ሸንቁጧቸዋል። ትራምፕን በመሀል ያለውን 80 ፐርሰንት የሚወክል አዲስ የፖለቲካ ፓርቲ በአሜሪካ ውስጥ ለመፍጠር ጊዜው አሁን ነው ሲሉ የመስክ ሶስተኛ ወገን ፖለቲካን ያሾፉበታል። በቃላቱ ወረራ የታጀበውና እንዴት ተጧጥፎ የቀጠለው የሁለቱ ወዳጆች ጠብ የአሜሪካን ፖለቲካና የኢኮኖሚ ስጋት እንደደቀና እየተነገረ ይገኛል።